አዎ ዘይት ሰ እስከ ዛሬ ብስኩት እሰራ አለሁ፣ ግን የዛሬው በጣም የተለየ ነው። በጣም የተለየ ነው።

ለቡና ቁርስ፣ የሆነ በቃ ለቅ፣ ድንገት ቢርባችሁ ምግብ እስከምሰሩ መሆን ይችላል። ጊዜ አይፈጅ ምን አይፈጅ። ለምን ዘይት እንደሌለው ታውቃላችሁ? ስኳር አድርጌበታለሁ፣ ቤኪንግ ፓውደር አድርጌበታለሁ፣ ወተት አድርጌበታለሁ። ላይ መፍት በቃ ደስ ሲል ምንም ዘይት የለው። ቤኪንግ ፓውደር ስላለ ይነሳ

እዚህ ቢጨርሰው ወይኔ ይነፋ፣ በጣም ነው የሚነፋ። በሀገራችን ኩኪስ ነው። ምን ረመዳን ኢድ ምናምን አብዛኛው የሚሰራው ኢትዮጵያ የምንለው ነው፣ ኩኪስ ነው። ውዶቼ ማሮቼ፣ ፍቆቼ ማሰላማ ለቋጠኝ ቆንጆ ነው። ቆንጆ አይደለም? በቃ በሌላ ቪዲዮ እስከምንገናኝ ደህና ክረሙልኝ። ባይ ባይ። ማሰላማ